የሂባዋ ናርዶስ ክፍል አራት የወንዱ ቤተሰቡ ክቢያ ሲገባደድ የአዳራሹ የራስ ስነስርዓት ሲጠናቀቅ ቀኑ ጨለምለም ሲል ጨረቃ ስትፍነከነክ ሙሽራዎቹ የጫጉላ ጊዜያቸውን ወደሚያሳልፉበት ቀጣይ ህይወታቸውን ወደሚመሩበት አዲሱ ቤታቸው ሄዱ ከጣሊያን ሰፈር ጥቂት ራቅ ብሎ ወዳለው ወሎ ሰፈር አቀን ነው ዚያድ ወትሮውንም ጣሊያን ሰፈር አይኖርም አንዳንዴ ቤተሰቦቹን ለመጠየቅ ቢመጣ ነው በሚዜዎቻቸው እንደታጀቡ የመኪናው ጥሩምባ የቀኑን ያህል ባይበዛም እያስተጋባ ወሎ ሰፈር ደረሱ። ናርዶስ አብሮ አደጓን እንዲህ በቀላሉ ትታ ወደ ሰፈሯ መመለስ ከበዳት፣ ግን ደግሞ ግድ ነው። ከዚህ በኋላ ያለው ስነስርዓት አጃቢ አይሻ፣ ተመልካች አይፈቅድም። ዛሬ በመተፋፈር ውስጥ የሚደሰቱበት ቀን ነው። ምናልባት የሂባ ደስታ ሙሉ ላይሆን ይችላል። የሂባን ፌሎ የያዘችው የናርዶስ ታናሽ እህት ሁለቱ አብሮ አደጎች ተቃቅፈው ሲለቃቀሱ ስታይ አነባች። ሚዜዎቹ በተራ በተራ እያቀፉ ተሰናበቷት። መጨረሻ ላይ ናርዶስ ሂቡዬ፣ ይህ አዲስ ምዕራፍ ነው። ፈተናው የሚመጣው ከዚህ ምዕራፍ ስለሆነ የቀድሞ ምዕራፍ ማጥናት አይኖርብሽም። ከቻልሽ ቀደሽ ጣዩ አለቻት። ዚያድም ከሚዜዎቹ ጋር እየተሰነባበተ ነበር። ናርዲ ፕሊስ፣ የመጣ ሻጫዎችን መልመድ በጣም ይከብደኛል። ሂባ ተነፋረቀች። የእሷ ሚዜዎች የተንጣለለውን ግቢ ለቀው በወንድ ሚዜዎች መኪና ወደየቤታቸው ተሸኘው። ፈረስ ያደርሳል እንጂ አይዋጋም። ሚዜ ያጅባል እንጂ አብሮ አይተኛም። ወላጅ ይድራል እንጂ አብሮ አይኖርም። በሕይወቷ ላይ የፈረዱ ሁሉ አሁን ከእሷ ጋር የሉም፤ እሷና ባሏ ብቻ። ሰፋ ያለው ግቢ ውስጥ አንድ ሰፊ ባለ አንድ ፎቅ ሕንፃ ፈገግ ብሎ ቆሟል። ጣሊያን ሰፈር ላደገችው ለእሷ ምናልባት ገነትን ያስታውስ ይሆናል። ወደ ፎቁ ወጡ። ያማረ መኝታ ክፍል ውስጥ አስር ሰው የሚያስተኛ የሚመስል ግዙፍ አልጋ በጽጌረዳ አበባ ተጊጦ እየተሽኮረመመ አያቸው። አፈሩ። ዝምታውን ለመስበር ያህል ዚያድ ወደ ቁም ሳጥኑ እየጠቆመ የመኝታ ልብሶች እዚህ ውስጥ አሉ አላት። እሺ። ኮቱን፣ ሱሪውንና ሸሚዙን አውልቆ አንድ ቁም ሳጥን ውስጥ ገባ። ደነገጠች። ዚያድ ተጣራች። ሻወር ሎስድ ነው። ድምፁን ከሩቅ ተሰማት። ከቁምሳጥኑ ሳጥኑ መች እንዳወጣ ግራ ገባት። ልብሶቿ ወዳሉበት ቁም ሳጥን ተጠግታ ቁምሳጥኑን ከፍታ ፈዘዘች። እጅግ በጣም ብዙ የሚያማምሩ ልብሶች አፈጠጡባት። ገና የራሷን ልብሶች አላመጣቻቸውም። እዚህ ያሉት በዚያድና በቤተሰቦቹ የተሸመቱ ናቸው። በልቧ ሀብታም ቀልብ የለው አለችና ተሸክመ የዋለችውን ቬላው አለቀች። ቀይ ቀለል ያለ ስስ የመኝታ ቀሚስ ለበሰች። ከላዩ ስስጋውን ደረበች። ጸጉሯን ጀርባዋ ላይ ለቀቀችው። አልጋ ላይ ትንሽ ከተቀመጠች በኋላ ዚያድ የገባበትን ተአምረኛ ቁም ሳጥን መክፈት አማራት። ጠጋ ብላ ስትከፍተው ከውስጡ ቀጭን አረንጓዴ በር አገኘች። በዝግታ ከፈተችው ተአምር የምታይ መሰላት። በውብ መብራቶች የተሽቆጠቆጠ ውብ መታጠቢያ ቤት፣ የመታጠቢያ ገንዳ ስቲም ደነገጠች። ከድንጋጤዋ መለስ ስትል ባሏ መለመላውን ከገንዳ ውስጥ ተዘርሮ በሀፍረት ተመለከታት። አዲስ ነገር እንዳየሽ ደነገጠ። ዞራ በገባችበት በር ወጣች። ዚያድ እንድትመለስ እየጠራት ነበር። አልሰማችውም፣ አትሰማውም። ኢምራን ከምሽቱ አምስት ሰዓት ሲል ናርዶስ ጋር ደወለ። ናርዶስ ከቤተሰቦቿ ጋር ስለ ወንዱ ቤት ዝግጅት አውርታ ገና ክፍሏ ገብታ ከአልጓ ማረፋ ነበር። ስልኩን ስታየው በዋነቃት ትንሽ ከተከዘች በኋላ አነሳችው። ኢምሬ ናርዲ፣ ድምፁን ሳጋጥሮታል አልቅሶ እንደነበር ቀባት እንዴት ደወል መምሸቱን ለመጥቀስ አለማ የሰነዘረችው ነበር። ሂባዬ በሰርጓ ቀን አምሮባት ነበር፣ ደስ ብሏት ነበር። እሱን ልጠይቅሽ ሳግ አቋረጠው። ኤምሬ ማማሮን ሁሌም ቆንጆ ናት፣ ታውቃለ። ደስታውን ግን አይመስለኝም። ከአንተ ተለይታ የማታውቀውን ሰው እያገባች እንዴት ደስ ይላታል? ለማታውቂ ሰው ሰጠሻት፣ መጣሽ አይደል? ድምፁ ወደ ለቅሶ ተንደረደረ። አርዕስ ልታስቀይረው ሞከረች። እስከዚህ ሰዓት ድረስ ለምን እንቅልፍ አልወስድ አለኝ ናርዲ። ሂባ ከሌላ ሰው ጋር እንድትተኛ እያሰብኩ መተኛ አስከበደኝ። አርእስቱ ላይ የሞጠኛለ የኢምራን ሀዘን እሷን ማመማት አለቀሰች። ማልቀሷ የሱን ብርታት ይበልጡኑ እንደሚያከስማው ረሳች። አብራት መነፋረቅ ጀመረ። ግን ናርዲ፣ ለእኔ ሄ ይገባኝ ነበር። ንገሪ ናርዲ፣ እኔ ለእሷ እንዲህ ነበርኩ። ተንሰቀሰቀ። ለግሷቸው ጋብ እንዲ ናርዶስ ልታጽናናው ሞከረች ኢምሪ አሁን ራስን አረጋጋ። በቃ ሁሉም ነገር ሆነ እኮ አይደል? አንተ ጥሩ ልጅ ነህ፣ የተሻለ ታገኛለህ። አንዴ በማጽናኛ ሲስማማ መልሶ ሲያፈርሰው ለአንድ ሰዓት ያህል ካወሩ በኋላ ተሰነባበቱ። ናርዶ ስልኩን ከዘጋችና የኢምራንን መልካምነት እያሰበች ከተገዘች በኋላ ሂባ አሁን ከባሏ ጋር መተኛቷን አስባ ፈገግ አለች። እጇንም ወደ ራስዋ ለጥጣ መብራቱን አጠፋች። ወፍራም ጨለማ ክፍሉ ውስጥ ነገሰ። የኢምራን ሐዘን መሰላት። ሂባ ከእንቅልፏ ስትነቃ ነቃ በመኝታ ቤቱ መስኮት በኩል ብርሃን ከመጋረጃው ጋር መታገል ጀምሮ ነበር። በጣም ደነገጠች። ሌላ ጊዜ የንጋት ስግደት የምትሰግደው ጨለማ ሳይሸሽ ነበር። በቀኝ ጎኗ በኩል ዚያ ተኝቷል። ከወገቧ ቀና ብላ ተቀመጠች። እሱ ይቀሰቀሰኛል በሚል አስባ ስልኳን ሳት ቀጠር መተኛቷ አበሳጫት። ደግሞ የሰርጉ ክቢያ ማታ የተፈጠረውን የሁለቱ አልጋ ላይ ልፊያ አድክሟት እንደሆነ አሰበች። የቀኝ እጇን መዳፍ ጭንቅላቷ ላይ አሳርፋ እየደባበሰች ተነስ ሀቢቢ ሰላት እያለፈን ነው አለች። ሁለቴ እንደጠራችሁ ከእንቅልፉ ተላቀቀ። ቀና ብሏ አያትና ፈገግ አለ። ጎሮሮውን ለመጥረግ እየሞከረ ግቢ ሻወሩ ሰጅ መጣ። ተነስታ ማታ የለበሰችውን የመኘታ ልብስ መፈለግ ጀመረች። ትንሽ ከፈለገች ና ዚያድ ካልጋው ስራ አንስቶ ካቀበላት በኋላ ሰውነቷ ላይ ጣል አድርጋ የቁም ሳጥኑን በር ከፍታ ወደ ተአምረኛ ሻወር ቤት ገባች። ዚያድ አላስቸለውም። ተፈናጥሮ ካልጋው ተነስቶ ተከትሎ አስገባ። ማታ በእጅጉ አፍራው እንዳልነበር ጠዋቱን ራቁቷን ክፍል ውስጥ የመራመድ ድፍረት ከየት እንዳመጣ ግራ አገብቷታል። የማታው መተፋፈራቸው ጠፍቷል። ከግማሽ ሰዓት ቆይታ በኋላ ከመታጠቢያ ቤት ወጡ። ልብሳቸውን እንደ ነገሩ ለባብሰው በአባወራው መሪነት የንጋት ስግደትን ከመኝታ ክፍላቸው ሰገዱ። ሰግደው ሲጨርሱ አንድ ሰዓት ሆኖ ነበር። በቅርብ ዓመታት ህይወቷ የንጋስ ስግደት ይህን ያህል የዘገየችበትን ጊዜ ትዝ አይላትም። በተለይ ደግሞ ለመጀመሪያ ጊዜ ከባሏ ጋር በተኛችበት ሌሊት የጌታዋን ሐቅ ማጓደል አትፈልግም ነበር። ከመስገጃው ላይ በርከክ ብላ እንደተቀመጠች ኢምራን ያላት ትዝ አላት። የሰርጋችን ምሽት ላይ የሌሊት ስግደት ለመስገድ የምንነሳው የንጋት ስግደት ከመድረሱ አንድ ሰዓት በፊት ነው። ሰላሳው ደቂቃ እንሰግድበታለን፣ ሰላሳውን ደቂቃ ደግሞ አንቺን ስለሰጠኝ በግንባሬ ተደፍጬ አመሰግንበታለሁ። ድምጹ ጆሮዋ ላይ ያቃጨለባት። የእውነት ከሱ ጋር በሆን የዛሬው ሌሊት እንዳይሆንም ነበር ስትል ራሷን ጠየቀች። ያለፈው ምዕራፍ ፈተና ላይ አይመጣም የሚለው የናርዶስ ንግግር ትዝ አላት። ራሷን ወደ አሁን መለሰች። ዚያድ የመኘታ ክፍሉን በር እየከፈተ ነበር። ወዴት ነው? ቁርስ መዘጋጀቱን አይቼ ልምጣም። እንዴ ሌላ ሰው አለ እንዴ? ሰራተኛ አለች እኮ። በቃ እኔ ልሂድ፣ የዛሬ ቁርሳችንንማ እኔ ነኝ የምሰራው። ከመስገጃ ላይ ተነስታ ወደ በሩ ተጠጋች። አቅፏት ወደታች ወረዱ። እግረ መንገዱን አይኗ ቤቱን በደንብ ቃኘው። በርካታ ክፍሎች አሉት። ምድር ላይ ያለው የእንግዳ መቀበያ ክፍል እጅጉን ሰፊ ከመሆኑ በተጨማሪ በሚያምር አረቢያ መጅሊስ ተፈርሿል። በልቧ በየክፍሉ ውስጥ ለምትሰቃቅላቸው አዳዲስ ፍሬሞች አሰበች። እስከ ዛሬ ይህም በሚያክል ቤት ውስጥ ብቻውን መኖሩ አሳዘናት፣ ገረማትም። ወደ ማብሰያ ክፍል ስትገባ አንዲት አጠር ያለች መልከ መልካም ሰራተኛ ቁርስ ለማብሰል ስትንደፋደፍ አየቻት። ወደ ኋላ ዞር አለችና እንግዳ መቀበያ ሳሎኑ ላይ እየቆመች በቃ አባወራው እዛ ይጠብቁን ብላ ፈገጋለች። ሰራተኛዋ አዲሷን እመቤቷን በፈገግታና በአክብሮት ተቀብላ ትእዛዟን መከተል ጀመረች። ከጥቂት መንጎዳጎድ በኋላ ምርጥ ፈጢራ ሰሩ። በማር ለውሰው እንደጨረሱ ለአይን በሚስም መልኩ አቀራረቡት። ሰራተኛቸው ፈንቷን ወደ ክፍሏ ይዛ ሄደች። የቤቱ ንግሥት ከንጉሷ ጋር ፈጢራውን እየቆረሱ እየተጎራረሱ እየተቅለሰለሱ ቁርሳቸውን በሉ። በልተው እንደጨረሱ ዚያድ ሀቢባ ብሎ ሰራተኛዋን ተጠራ። ሂባ ለመጥራት ፈልጋ ስቧን ስለማታውቀው ራሷ ተነስታ ልታነሳሳት ስትል ተረድቷት በሰበቡ ስሟንም አስተዋወቁ ነበር። የዛሬውን ውላቸው መኝታ ክፍላቸው ውስጥ ለማሳለፍ ከጅለዋል። ማታውን ውጭ ራት ሊጋብዛት ቃል ገብቶላታል። ቁርስ በልተው ከተቀመጡበት ሳሎን እንዳሉ ስልኳ አንሱኝ እንደሚል ህፃን አረቢያ መድሊሱ መከዳ ላይ ሲፍነከነቅ ከዚያድ እቅፍ ወጥታ ቁጥሩን አየችው። ኢምራን ነበር። ያለፈው ምዕራፍ የዚህኛው ህይወት ፈተና ላይ እሱም ማጥናት አይጠቅምም። መደወሉ በጣም አስደነገጣት። ፊቷ ላይ እንዳያስታወቅ በፈገግታ ለመሸፈን ከሞከረች በኋላ ስልኳን ዘጋችው። የሲም ካርዷ መቀየር እንዳለባት አመነች። ኢምራን ያለፈው ምዕራፍ ነው፣ ለዚህኛው ምዕራፍ ፈተና አይረዳም። ቢረሳም ግድ የለም። ሁሉም ቃል ተገፍቶ ባለ ጊዜ መከበር አለበት። ኢምራን ከህይወቷ መፋቁ ግድ ነው። ከስልኳ ልትጀምረው አሰበች። ባሏን ማስገፋት የለባትም። ክፍል አምስት ይቀጥላል።